ክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ነጥቦቹን በቅድሚያ የጎረቤት ሀገር ኃይል የኢትዮጵያ ድንበርን ጥሶ በመግባት ወረዳውን ተቆጣጥሮ አስተዳዳሪውን አቆሰለም። በርካታ ኢትዮጵያውያን በሀገራቸው ውስጥ የውጭ ሰራዊት በፈጸመው ጥቃት ቤታቸው ተቃጥሎ መፈናቀላቸውም ታውቋል። የክልሉ መንግሥት ባለስልጣኑን በጥይት መቱብን ሲል መግለጫ አውጥቷል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። በአማራ ክልል በተለያዩ ቦታዎች ላይ በተፈጸሙ ጥቃቶች በርካታዎች ተገደሉ። በጎጃምና ደቡብ ጎንደር የተሰማሩ ወታደራዊ አዛዦች ደግሞ መመሪያ ተሰጥቷቸዋል። ዝርዝሩ ተዘጋጅቷል። ሻዕቢያ የአሰብ ጎብኝቱም ቀጥሏል። ወታደራዊ አዛዦችም ከኢትዮጵያ ጋር ስለተደረገው በተለይም ስለ ቡሬ ግንባሩ ጦርነት ማብራሪያ አቅርበዋል። ሰሙት አላችሁም። ርዕሰ መስተዳደሩ ላይ ዘመቻ መከፈቱ ተነገረም። ጠቅላይ ሚኒስትሩን ጨምሮ የብልጽግና አመራሮችም ጥያቄ ቀርቦላቸዋል። ተጨማሪውን አዘጋጅተናል። ህወሓት የላይኛው አመራሩን ስብሰባ እያካሄደ እንደሆነ ገልጿል። ብሔራዊ አንድነት ለሉዓላዊነት መረጋገጥ የሚል መፈክርም ሰጥቶታል። ሌላኛው መረጃችን ነው። የሩሲያ እና ዩክሬን ጦርነት በቅርብ ጊዜ የሚቆም እንዳልሆነ ተነገርም። የአሜሪካው መከተል ፕሬዝደንት የትራምፕ አስተዳደር የዩክሬኑን ጦርነት የያዘበትን መንገድ ተከላክሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የጎረቤት ሀገር ኃይል የኢትዮጵያ ድንበር ጥሶ በመግባት ወረዳውን ተቆጣጥሮ አስተዳዳሪውን አቆሰለም። በርካታ ኢትዮጵያውያን በሀገራቸው ውስጥ የውጭ ሰራዊት በፈጸመው ጥቃት ቤታቸው ተቃጥሎ መፈናቀላቸውም ታውቋል። የክልሉ መንግስትም ባለስልጣኑን በጥይት መቱብን ሲል መግለጫ አውጥቷል። ከሁለት ዓመታት በፊት የብልጽግናው ፓርላማ የተወያየበትና ሪፖርተር ያወጣው ዘገባ የደቡብ ሱዳን ታጣቂዎች ወደ ኢትዮጵያ እስከ 200 ኪሎ ሜትር ዘልቀው በመግባት የአንድ ወረዳ ከተማ ቀየር ደርሷል። የአንደኛውን የኢትዮጵያ ብሔር ደግሞ አብዛኛውን ህዝብ ፈጅተው ወደ አምሳና ስልሳ ሰዎች ብቻ ናቸው የቀሩት የሚል ነበር። ብልጽግና በደቡብ ምዕራብ ኢትዮጵያ ክልል የመደባቸው ባለስልጣናትም ደቡብ ሱዳን የኢትዮጵያ ወርቅ ማውጫዎችን ተቆጣጥራለች፣ ግዛቱንም ጠቅልለው ተቋማትን እየሰሩ ነው ይሉ ነበር። ሶስት ወረዳ እኛ ከድንበራችን ማለት ነው ክላሲክ ወደ አንድ መቶ ሀምሳ ኪሎ ሜትር መጥተው ወረዳ አንድ ወረዳ ማዕከሉን ለቅቆ ውስጥ ከድንበር ገባ ክሊኒክ መስራት ትምህርት ቤቶችን መስራት በርካታ ነገሮች ይደረጋል። በጣም ሬሰሲቭ ነው ሱዳን አይታይም፣ ጎላ ብሎ አይታይም፣ ግን በዚህ ደረጃ እየተሄደ ነው ያለውና እንዲህ ያሉ ጥያቄዎች በጋምቤላን በደቡብ ኢትዮጵያ ክልሎች በኩልም በተደጋጋሚ ሲቀርቡ የቆዩ ናቸው። ኢትዮጵያውያን በአገዛዙ የዲፕሎማሲ ክሽፈት ሳቢያ በየሀገሩ እየደረሰባቸው ካለው መከራ ባሻገር በሀገራቸውም ግዛታቸውን ቆርሰው ለጎረቤት እየሰጡ ተፈናቃይ መሆናቸው ግን የብልጽግናው ዘመን ትሩፋት ሆኗል። ኤርትራም ሱዳንም ደቡብ ሱዳንም እንደመጠናቸው የኢትዮጵያን ግዛት በኃይል ቆርሰው ነዋሪ ገድለውና አፈናቅለው ወስደዋል። ጅቡቲና ኬንያ በቦረናና አፋር የድሮንና የአየር ጥቃቶችን እንዲፈጽሙ ተፈቅዶላቸው ያንኑ አድርገዋል። በሀገራቸው ሰራዊቱን የሰፈር ሚሊሻ አድርገው በየቀበሌው የሚያንከራትቱት የብልጽግናው ሹማምንት ግን ከጎረቤቶቻችን ጋር አንድም ጊዜ ተኩስ ተለዋውጠን አናውቅም ብለው ግዛት ማስረከብን በኩራት የሚያቀርቡት ጉዳይ ነው። ከብልጽግና በፊት ያደግ በ1984 መንግስ ከሆነ በኋላ በአምስት ስድስት ዓመታት ውስጥ በርካታ ውጊያዎች ከሁሉም ጎረቤቶቻችን በሚባል ደረጃ አድርጓል። ብታምኑም ባታምኑም ባለፉት ስድስት ዓመታት ከአንድም ጎረቤቶቻችን ጋር ከቃላት ጦርነት ያለፈ አንዲት ጥይት አልተቀያየር። ይህን ፊልድ ማርሻል ብርሃኑ ጆላን በሌላ መንገድ ከዚህ በፊት ሲገልጹ ተሰምቷል። እኛን የከበበን ሊከበን አቅሙም ያለው ጎረቤት የለም በማለት ውስጡ ችግር ሲፈጠር ብዙም ያሰፈስፋል። ውስጥ ያለውም ችግር ግን አሁን ለሌሎች አሰብሳፊዎች እድል የሚሰጥ አይደለም። እድል የሚሰጥ አይደለም። እኛ በጣም ጥሩ ነው ያለነው። ውስጥም እያስተካከል ነው ያለነው። የከበበን የለም ሊከብ የሚችል አቅም ያለውም የለም ጠቅላይ ኤታማዦር ሹም የከበበን የሚከበን አቅሙም ድፍረቱም ያለው የለም እያሉ በሚገኙበት በዚህ ወቅት ከትናንት በስቲያ የኢትዮጵያ አንድ ወረዳን የተቆጣጠረም የኢትዮጵያን ሰንደቅ ዓላማ ሰቅሎ የራሱን ሰንደቅ የሰቀለ የውጭ ጦር ጉዳይ ግን መነጋገሪያ ነበርም። የደቡብ ሱዳን ኃይሎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውንና የወረዳውን አስተዳዳሪ ማቁሰላቸውን ዓለም አቀፍ የመገናኛ ብዙሀን ጭምር እየዘገቡት ያለ ሆኗል። ቢቢሲ የደቡብ ሱዳን ኃይሎች በጋምቤላ ክልል ላሬ ወረዳ ይገኝ ቢልኩን የተባለ አካባቢን መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸውን አረጋግጧል። ታጣቂዎቹ ተቆጣጥረውታል የተባለ አካባቢ ነዋሪዎች ወደ ሌላ ከተማ ሸሽተዋል። በደቡብ ሱዳን ኤርስበርስ ግጭት ውስጥ እየተሳተፉ ያሉት የሳልቫኬር ወታደሮችና የሱዳን ህዝቦች ነፃነት እንቅስቃሴ ተቋሚ ጦር አንድ የውጊያ አውድማም አድርገዋታል ኢትዮጵያን። ባለፈው ረቡዕ በንዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋ ቀበሌም የደቡብ ሱዳን ኃይሎች የተሸገቦት የኬር ጦር የከፈተባቸውን ጥቃት ተከትሎ ነው። አንድ የወረዳው ባለስልጣን ሲናገሩም የራሳቸውን ድንበር ዘለው ወደኛ ድንበር ነው የገቡት። እስከ ትናንት ድረስ ባገኘነው መረጃ በእኛ ድንበር ውስጥ ነው ያሉት። የኢትዮጵያ ባንዲራ ጭምር ነው የወሰዱት። ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ ከፍቷል፣ ቤቶችንም አቃጥለዋል ብለዋል። ከአካባቢው የተገኘው መረጃ እንደሚያመላክተው እነዚህ ኃይሎች የኢትዮጵያ ተሽከርካሪዎችንም ወስደዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የላሬ ወረዳ ዋና አስተዳዳሪ አቶ ቶክ ሞንግ ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውንም አረጋግጧል። በጋምቤላ ሆስፒታል ሕክምና ላይ መሆናቸውን በመጠቆም ግዛታቸውን የተነጠቁና የሸሹ ኢትዮጵያ ነዋሪዎችም ወደ ኮርግ ከተማ እየገቡ ስለመሆኑ ገልጿል። የዛች ሀገር ታጣቂዎች ደግሞ በፓጋ ቀበሌ ውስጥ የሚገኝና የድንበር አካባቢ የሆነውን ብልኩን የተባለን መንደር ሙሉ በሙሉ መቆጣጠራቸውም ነው የተነገረው። በየሶስት ወሩ ወታደራዊ ማሰልጣኛዎችን በታዳጊና ወጣት የታፈሱ ምልምሎች እየሞላ በታሪክ ታይቶ የማይታወቅ ሰራዊት መገንባቱን የሚገልጸው የብልጽግናው አገዛዝ በአንጻሩ ሰራዊቱን ከወንድሞቹ ጋር እያፋለመ ግዛት መስጠትን ደግሞ እንደ ዲፕሎማሲ ስኬት እያቀረበ ቀጥሏል። በአማራ ክልል በተለያዩ ቦታዎች ላይ በተፈጸሙ ጥቃቶች በርካቶች ተገደሉ። በጎጃምና ደቡብ ጎንደር የተሰማሩ ወታደራዊ አዛዦች መመሪያ ተሰጥቷቸዋል። በየዕለቱ ሞት፣ በየዕለቱ ጥቃት፣ በየቀኑ ዘመቻ የሚደረግበት ክልል ሆኗል የአማራ ክልል። መጠን እና ስፍራው ይለያይ እንጂ በየጊዜው ስምሪት፣ በየወቅቱ ሙጊያ የሚስተናገድበት ሆኖ ነው የቀጠለው። ትናንትና ዛሬ በክልሉ የተለያዩ ቦታዎች ላይ የደረሱትም የዚህ ማሳያ ናቸው። የመከላከያ ሰራዊቱ ከክልሉ የጸጥታ ኃይሎች ማለትም ከአድማ ብተናና የሚሊሻ አባላት ጋር በመቀናጀት ከወረዳ ከተሞች በመውጣት ወደ ቀበሌዎች ስምሪቶች በሚወጣበት ወቅት ይዟቸው በነበሩ ከተሞች ውስጥ ደግሞ የፋኖ ኃይሎች በመግባት ጥቃቶችን እየከፈቱ ነው። እነዚህ ጉዳቶች እያጋጠሙ የሚገኙት በሰሜን ጎጃም፣ አዊና ምስራቅ ጎጃም ዞን የተፈጸሙትም ይጠቀሳሉ። በአቸፈር የፋኖ ኃይሎች መገኛ ላይ የመንግስት ኃይሎች ዘመቻ ለመክፈት በተጓዙበት ወቅት ጥቃት ተሰንዝሮ በቁጥር በውል ያልታወቁ የጉዳቱ ሰለባ ሆኗል። በምስራቅ ጎጃም ደብረ ኤልያስ ከተማና አበሸብ ተብሎ በሚጠራው አካባቢ እንደዚሁም በዚሁ ዞን አንበር በተለይም ከክልሉ የጸጥታ ኃይሎች ጋር የተደረገው የተኩስ ልውውጥ ሰለባ የሆኑትም ኢትዮጵያውያን ናቸው። በወንበር ማሽንዲ ከተማና አካባቢው በአዊ ዞን አዲስ ቅዳም ቅርብ ርቀት የተፈጸሙ ጥቃቶች ደግሞ ሌሎች በተለይም በጎጃምና ደቡብ ጎንደር ቀጠናዎች ሰራዊታቸውን አሰማርተው በርስ በርስ ጦርነቱ እያሳተፉ የሚገኙት የምስራቅ እዝ አዛዡ ሌትናንት ጄኔራል መሀመድ ተሰማም በብር ሸለቆ በእነዚህ ቀጠናዎች የሚሳተፉ ወታደራዊ አመራሮቻቸውን ሰብስበው መመሪያ ሰጥተዋል። ከሽምቅ ጸረ ሽምቅ ውጊያዎች ጋር በተያዘ ሲያሰለጥኑ ስለመቆየታቸው በመግለጽ እናም ይህ መመሪያ በተለመዱ አኳኋን የእርስ በርስ ጦርነቱን ታስቀጥላላችሁ የሚል ነው። በዚህ በእርሳቸው እዝ የኮር አመራር የሆኑትና በምስራቅ ጎጃም ዘመቻዎችን እየመሩ የሚገኙት ብርጋዴር ጀነራል አዘዘው መኮንን ግን ከጥቂት ወራት በፊት ሞት በቃን እርስ በርስ አንጋደል በሚል ጠይቀው ነበር። እያዳከሙ እያዳከሙ እያዳከሙ እዚህ ደረጃ ደርሰውናል። ዛሬ እርስ በርሱ ማይተማመን ዛሬ ስለ አገር የሚጮህ ህዝብ ስለ ሀገር መጀመሪያ መስዋዕት የሚከፍል ህዝብ፣ ዛሬ ስለ አካባቢ የሚናገር ህዝብ አደረጉት፣ በሀሳሰው ዝቅ አደረጉት። ስለዚህ ለምን እንጋደላለን? ሌላ ትላለም አሁን ለምንድን ነው ሰው የሚገለው? እዚህ ውስጥ ለምን ራሱ በራሱ ይገላል? ሀይ እንበላቸው፣ ከዚህ አሳሰብ እንውጣ። የእኛ ችግር በዚህ አይፈታም። የእኛ ችግር በፍርሃት አይፈታም። ግልጽ በመውጣት በመናገር ነው። ከአሁን በኋላ ሞት ይብቃል። አሁን በላ ንብረት መውደም ይብቃን። የብልጽግናው መንግስት ደግሞ እጅ ካልሰጡ ጦርነቱ ይቀጥላል የሚል ብቸኛ አማራጭ ይዟል። ለአንድ ዓላማ እየተዋጋ ነው እያሉ አንድ አደረጃጀት መፍጠር በጋራም መቆም ተስኗቸው እርስ በርስ መካሰስ ላይ የተጠመዱ የፋኑ አደረጃጀቶች ደግሞ ለዚህ ምቹ ሁኔታን እንደፈጠሩ ነው። ሻዕቢያ የአሰቡን ጉብኝት ቀጥሏል። ወታደራዊ አዛዦችም ከኢትዮጵያ ጋር ስለተደረገው በተለይም ስለ ቡሬ ግንባሩ ጦርነት ማብራሪያ ቀርቧል። 300 ወጣቶችን ወደ ቡሬ ግንባር በመውሰድ ማሳየቱንም አሳውቋል። ከሁለት ወራት በፊት ለውትድርና ያዘጋጃቸውን ወጣቶችን በዚሁ ግንባር ወስዶ ሲያስጎበኝ መታየቱም አይዘነጋም። ከቀናት በፊት ይህንኑ በተመሳሳይ አድርጓል። ከ300 የሚል ወጣቶችና አመራሮች ከወደብ ከተማ አሰብ አካባቢ በዱተም ጉብኝት እንዲያከናውኑ ስለማድረጉ ይት ገልጿል። ከኢትዮጵያ ድንበር በጥቂት ኪሎሜትሮች ርቀት ላይ የተደረገው የዚህ ጉብኝት አላማ የኤርትራ ሉዓላዊነት ለማስከበር የተዋደቁ አባቶችን ታሪክ ወጣቶች እንዲያውቁት ለማድረግ ነውም ብሏል። ጽናትና አንድነትን ለማሳወቅ ያደረግኩት ነው ሲልም ያክላል። የሻዕቢያ ወታደራዊ አዛዦችም ለተረኛ ወታደሮቻቸው ከኢትዮጵያ ሰራዊት ጋር ስለተደረገው ጦርነትና በቡሬ ግንባር ከፈል ነው ስላሉት መስዋዕትነት ማብራራታቸውን ነው የገለጸው። የኢትዮጵያን ጠላትና ወራሪነት የሚያሳይ ማብራሪያ እንደሰጡም እንደዚሁም፣ የአስመራው መንግስት ከቅርብ ጊዜ ወዲህ ተደጋጋሚ ጉብኝቶችን በአሰብና ዙሪያው እያከናወነ ነው። ከሳምንታት በፊት የመስራ ቀዛዛዥ የሆኑት ብርጋዴር ጄኔራል አብርሃም አፋን በተገኙበትና እርሳቸው በመሮት የተማሪዎች ጉብኝት ላይ ሻዕቢያ ለጦርነትና ለውትድርና ያጫቸው ታዳጊዎች ወደ ቦታው አጓጉዘው ሲያስጎበኟቸው ተስተውሏል። ኢትዮጵያውያንን ለመግደልና ኢትዮጵያን ለመዝረፍ ከኦህዴድ ብልጽግና ጋር ግንባር ፈጥሮ የነበረው ሻዕቢያም አሁን ደግሞ በፕሮፓጋንዳ ዘመቻ ላይም ነው። ከሰሞኑ እንዳበን ያሉ የብልጽግና ፓርቲዎች ያወጡትን መግለጫ ተከትሎ ቀይ መስመሬን የሚል ዛቻ ማስተላለፉም አይዘነጋም። በእርግጥ የብልጽግናው አገዛዝም 40ና 50 ኪሎ ሜትር ርቀት ላይ ተቀምጠን አትከለክሉንም የሚላትን አሰብን በተመለከተም ከሰሞኑ በአማራ ክልል ተላላኪዎቹ በኩል እያስተጋባ ነው። አቶ አረጋ ከበደ ኮምቦልቻ ላይ አሰብ እኮ ቅርባችን ናት ብለው መናገራቸው ይታወሳል። አብንም የኤርትራን ሀገርነት ጭምር በመጠየቅ መግለጫ ማውጣቱ የሚታወቅ ነው። ርዕሰ መስተዳደሩ ላይ ዘመቻ መከፈቱ ተነገረም። ጠቅላይ ሚኒስትሩን ጨምሮ የብልጽግና አመራሮችም ጥያቄ ቀርቦላቸዋል። የሶማሌ ክልል ጉዳይ በተለይም ከቅርብ ሳምንታት ወዲህ መነጋገሪያ ሆኗል። የክልሉ የአሁንና የቀድሞ ባለስልጣናት እየተፈጸሙ የሚገኙ የሰብአዊ መብት ጥሰቶችን በማንሳት እርምጃ እንዲወሰድ እየጠየቁም ናቸው። የሙስጠፋ መሐመድ አስተዳደር ደግሞ የተቃውሞ ድምጾችን በማስፈራራትና በማሰር ለማጥፋት ጥረት እያደረገ ስለመሆኑ የቀድሞ የክልሉ ርዕሰ መስተዳደርን የተለያዩ ታዋቂ ሰዎች እየገለጹ ነው። አሁን ደግሞ የሶማሊያ ክልል ምሁራን የፊርማ ማሰባሰብ ዘመቻ መጀመራቸው ነው የተሰማው። ይህ ለብልጽግናው የአራት ኪሎ አመራሮች የሚል አርዕስት ያለው ዘመቻ በሙስጠፋ መሐመድና አመራራቸው ላይ ያተኮረ ነው። የክልሉ ፕሬዚደንት ሙስጠፋ መሐመድ ያገኙትን ታሪካዊ አጋጣሚ በመዘንጋት የተሳሳቱ ውሳኔዎችን እያሳለፉ ከፋፋይ ንግግሮችን እያደረጉ ተቋማዊ አሰራርን እየጣሱ የህዝብ ድምፅ የሆኑ ታዋቂ ሰዎችንም የሀገር ሽማግሌዎችን ሳይቀር እየሰወሩ ነው ሲልም የፊርማ ማሰባሰቢያ ደብዳቤው ያትቷል። ይህ ለጠቅላይ ሚኒስትር አብይ አህመድ ለመከተላቸው አደም ፋራህናም ሌሎችም የብልጽግና አመራሮች ተብሎ የተጻፈው ደብዳቤ አቶ ሙስጠፋ አጋጠማቸው የሚለውን የስነ ልቦናና ስነ አእምሮ ችግሮችን እያብራራ የሚቀጥል ነው። ይህ ደብዳቤያችንን ስንጽፍ ስም ከማጥፋት አሊያም ሰውን ክብሩን ከመንካት ጋር እንዳያያዝብን አስቀድመን እንገልጻለን የሚለው ሀተታው፣ ነገር ግን ሰፊ ህዝብን የሚመሩ ሰው ሆኖ እስከተሾሙ ድረስ የሚያስከትለውን አስከፊ ችግር በመረዳት ጣልቃ እንድትገቡ ለመጠየቅ ነው እያለም ይቀጥላል። እናም ለብልጽግና ሹማምንት አራት ጥያቄዎችን እናቀርባለን ብሏል። በህዝቡ የተፈጠረው ምሬት ተቋማዊ ውድ ጥቀት በዝምድና ላይ የተመሰረተው ሹመትና ጎሳን መሰረት ያደረገው ጥፋትን እንድትመረምሩ የሚለው ደግሞ የመጀመሪያው ነው። በምክክር ወደ ተረጋጋ የአመራር ሽግግር እንዲደረግ ግፊት እንዲከናወን፣ የክልሉ የጸጥታ ሁኔታ ከቁጥጥር ውጭ ከመውጣቱ በፊት የሶማሌ ክልል ታዋቂ ሰዎችን በማነጋገር መፍትሄ እንዲፈለግ የሚሉትም ይከተላሉ። በቤተሰብ የተያዘው የስልጣን ተዋረድ ተመርምሮ ከግለሰብ አሊያም ከቤተሰብ አገዛዝ ወደ ተቋማዊ አስተዳደር እንዲለወጥ እንጠይቃለን የሚለው ደግሞ ሌላኛው ነው። ድረ ገጽን በመጠቀም እየተደረገ ያለው የፊርማ ማሰባሰብ የብልጽግና ቅቡልነት በክልሉ እጅግ እያሽቆለቆለ መሄዱን አትቶ አንዳች ጣልቃ ገብነት ካልተደረገም ወደ አደገኛ አለመረጋጋት የሚቀየር ነባራዊ ሁኔታ ነው ያለው ሲልም አስቀምጧል። ህወሓት የላይኛው አመራሩን ስብሰባ እያካሄደ እንደሆነ ገልጿል። ብሔራዊ አንድነት ለሉዓላዊነት መረጋገጥ የሚል መፈክርም ሰጥቶታል። የብልጽግናው መንግስት ብሔራዊ ምርጫ ቦርድ እንዳይንቀሳቀስ ጊዜያዊ እግድ ፈጽሞበት ጉባኤንም በሶስት ወራት ውስጥ እንዲያካሄድ አስጠንቅቆት የነበረው ህወሓት የስድስት ወራት ግምገማውን ነው የላይኛው አመራሮች በተገኙበት እያከናወነ እንደሆነ የገለጸው የህወሓት ጽህፈት ቤት ከቀናት በፊት ባወጣው መግለጫም የምርጫ ቦርድን ጥያቄ በድጋሜ ውድቅ አድርጎ አደራዳሪዎች የአፍሪካ ህብረትና ዓለም አቀፉ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለው አደገኛ መዘዝን ተረድታችሁ የድርሻችሁን እንድትወጡ እንጠይቃለን በሚል መግለጹ ይታወሳል። የሆነ ሆኖ ከቀናት በኋላ ይሰረዛል በሚል የምርጫ ቦርድ የገለጸው ህወሓት የስድስት ወራት የስራ አፈጻጸምና የወደፊት አቅጣጫው ላይ በመቀለ እየመከረ መሆኑን አሳውቋል። ይህ የላይኛው አመራሮች እየተሳተፉበት ነው ያለው ስብሰባ ብሔራዊ አንድነት ለሉዓላዊነት መረጋገጥ በሚል መርህ የሚደረግ ነው። ህወሓት ዳግም እንደ አዲስ ድርጅት አይመዘግብም ሲል በተደጋጋሚ በሚገልጽበት ወቅት የበልጽግናው ፕሬዚደንት አብይ አህመድ ደግሞ የምርጫ ቦርድን ውሳኔ የማክበር ግዴታ እንዳለበት ገልጸው ይህ ካልሆነ ደግሞ ተመልሰን ወደ ጦርነት ልንገባ እንችላለን የሚል ንግግር ማድረጋቸውም የሚዘነጋ አይሆንም። የሩሲያና የዩክሬን ጦርነት በቅርብ ጊዜ የሚቆም አይደለም ተባለ። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለምልልስ በዩክሬን እየተካሄደ ያለው ጦርነት በቅርብ ጊዜ ውስጥ የሚቆም አይደለም ብሏል። ቫንስ የአሜሪካ አስተዳደር የተደቀነበት ጥያቄም ለሶስት አመታት ያክል የዘለቀው ጦርነት እንዲቆም ለማስቻል ሩሲያና ዩክሬን እንዴት ወደ መከላከል ማምጣት ይቻላል የሚለው መሆኑንም አብራርተዋል። ምክትል ፕሬዚደንቱ አክለውም ሩሲያና ዩክሬን ወደ ስምምነት መጥተው ይህንን ከባድ ጦርነት ዓመት የማቆም ኃላፊነት እንዳለባቸው አስጠንቅቋል። የቫንስ አስተያየት የተሰማው ኪቭና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬንን ብርቅ የማዕድናትን ትርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው። ምክትል ፕሬዚደንቱ የትራምፕ አስተዳደር የዩክሬንን ጦርነት የያዘበትን መንገድም ተከላክሏል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ፣ ነገር ግን ለጥቂት ማይሎች ግዛት በሚል በዚህ በኩል በሺዎች የሚቆጠሩ ወታደሮችን እያጣን መቀጠል አለብን ወይ ሲሉ ጠይቋል። ትራምፕ በ በዚህ ሳምንት ዩክሬን ሩሲያ በ2014 በወረራ የያዘችባትን ክሬሚያን የሰላም ስምምነት ላይ ለመድረስ በሚል አሳልፋ ለመስጠት ትፈልግ ይሆናል ሲሉ ተናግረው ነበር። ከዚህ ቀደም ግን የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም ሩሲያ በኃይል የተቆጣጠረችውን ግዛት እንደማይሰጡ የሀገሪቱን ህገ መንግስት በማጣቀስ ተናግሯል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ሁለቱ ሀገራት ስምምነት የማይደርሱ ከሆነም የዶናልድ ትረምፕ አስተዳደር በዚህ ጉዳይ ላይ ምን ያክል ጊዜ ማሳለፍ እንዳለበት ለመወሰን ይገደዳል ማለታቸው አይዘነጋም። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ደግሞ በዚህ ሳምንት ለሶስት ቀናት የሚቆይ የተኩስ አቁም አወጃቸው የሚታወስ ነው። የዩክሬኑ የውጭ ጉዳይ ሚኒስትር በበኩላቸው ለሶስት ቀናት ብቻ የታወጀውን የተኩስ አቁም ስለምን ለሰላሳ ቀናት አይሆንም በሚል መጠየቃቸው አይዘነጋም። በሁለቱ ሀገራት መካከል የሚካሄደው ጦርነት ግን አሁንም አልቆመም። ትናንት ማታ የሩሲያ ሰው አልባ አውሮፕላኖች የዩክሬን ደቡብ ምስራቅ ከተማ እንደብደበው 14 ሰዎችን ጎድተዋል። ሞስኮ በበኩሏ ዩክሬን በገበያ ስፍራ በሰው አልባ አውሮፕላን ጥቃት ፈጽማለች ስትል ከሳለች። እንደ ሩሲያ ባለስልጣናት ገለጻ ከሆነ ሩሲያ በምትቆጣጠረው ደቡባዊ ዩክሬን በተፈጸመ የድሮን ጥቃት ሰባት ሰዎች ሲገደሉ 20 ሰዎች ደግሞ ተጎድተዋል። ኬብ ውንጀላዎችን ያስተባበለች ሲሆን ጥቃቱ ወታደሮችን ኢላማ ያደረገ ነበር ስትል አሳውቃለች። የተወደዳችሁ ኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።